ን በሚመለከት የሃይማኖት ሊቃውንት፣ የሥነ ልቦናና የማኅበራዊ ሳይንስ ምሁራን ቅዱሳት መጻሕፍትን ዋቢ እያደረጉ በልዩ ልዩ ጥናቶቻቸው የጋብቻን ምንነት ለማሳየት በብዙ ጽፈዋል፣ በብዙም አስተምረዋል። ሊቃውንቱ የጋብቻን ክቡርነት እያነሳሱም ጋብቻ የሰው ልጅ ከመውደቁ የተነሳ ድህነቱን እንዲፈጽምበት ከተሰጡት መንገዶች መካከል አንዱ ስለመሆኑም ደጋግመው ስተዋል። መስራቹን ስታውቀው እንዴት እንደተመሰረተ ስንረዳ፣ ከዛን በኋላ ስራውን በደንብ እናውቀዋለን ማለት ነውና የት ተመሰረተ? በብድር ነው በሰማይ። እንግዲህ እንደው ጥያቄውን ስናነሳው ራሱ እንግዲህ ያው ከስነ ፍጥረት ኦሪት ዘፍጥረት ምዕራፍ ሁለት ጀምረን እንግዲህ አምላካችን ስነ ፍጥረቱን ሁሉ ከፈጠረ በኋላ መጨረሻ ላይ አዳምን ፈጥሮታል። አዳምን ሲፈጥረው ከሁሉ እንሰሳት አልቆ በተለያየ ነገር ፈጠረው። ከዛን ስልጣንም ሰጠው ይላል እንግዲህ። ከዛን ስልጣኑ ምንድን ነው? ሁሉን ተባት አንስት አድርጎ ሲፈጥር እሱን ብቻ ብቻውን አድርጎ ነው የፈጠረው። ከዛን ግን በሁሉም ላይ ስልጣን እንዲኖረው፣ እንዲመራቸው፣ እንዲያስተዳድራቸው፣ ስም እንዲያወጣላቸው አድርጎ ከፍ አድርጎ አንድ ስራ ሰጠው እና እንደዚህ እየኖረ ነው አዳም በገነት እየኖረ ሳለ ነው እንግዲህ ስላሴ ተመልክተው ሰው ብቻውን ይሆን ዘንድ መልካም አይደለም የምትል ተናገረ። ስለዚህ የምትመቸውን ረዳት ሁለት ነገር ነው የምትመች ረዳት እንፍጠርለት አሉ። ስለዚህ ፈጣሪ ራሱ ነው ማለት ነው ያንን ተቋም የፈጠረው የጀመረው በዛ ጀመረ። ሲጀምር ግን አዳም ወደ ጋብቻ ከመግባቱ በፊት የጋብቻውን እንተውና ቅድመ ጋብቻ ላይ ምን ነበረ? ገነቱ ሲፈጠር እንዴት ነበረ? ብቻውን ይኖር ነበር ከማን ጋር? ከእግዚአብሔር ጋር አንድ እግዚአብሔር ከሱ ጋር ነበረ። ሁለተኛ ገነት ውስጥ ስራም ነበረው። ዝም ብሎ አልተቀመጠ ተቀመጠ ያችንም የሚጠብቃት ዘንድ አኖራት ስለሚል እንደገና ያንንም ይኖር ነበረ። ሌላም ብቻ ይተኛም ነበረ ብቻውን ሲተኛ ተኝቶም ነው በቃ ሐሳቡ ሁሉ ለእግዚአብሔር ሰጥቷል። ምንም የተጨነቀው ነገር አይደለም። በዚህ ሰዓት እግዚአብሔር ግን ሲመለከት ሰው ብቻውን ይሆን ዘንድ መልካም አይደለም እና ነው የምትመቸውን ረዳት ከዛን እንፍጠርለታል እና አዳም ምን ሆነ ተኛ። አሁን የሚገርመው ሀሳቡን ጥሎ በተኛ ሰዓት ከጎኑ አጥንት አነሳ ይላል እኮ ኦሪት ዘፍጥረትና ያቺንም እያያት ነው ደግሞ ሲፈጥር፣ ራሱ እያያታል ስትወጣ። አሁን በዓለማዊ ሳይንስ የምንለው ሰርጀሪ ከዛ ሳይንስ ነው የተወሰደው ራሱ ማለት ያንን ይወጉታል። ከዛም በኋላ ማደንዘዣው እንዳያመው ይደረጋል። ከዛን ቀዶ ዶክተሩ ሳፍቶ እስኪ ጨርስ ያቀዋል እና ያችን አነሳት አጥንቷን። ከዛን ሲፈጥረት ማይቷት ሲወስዳት አየ። ከዛን ደሞ እሷን ሰርቷት ሲያመጣ አያት ይላል። እና ያቺን ቦታውንም ካወሰደ በኋላ ቦታውን በዘጋው ይላል፣ በስጋ ዘጋው። ስለዚህ አሁን አንደኛ ጎና አጥንታችን እኮ የሆነ ጎድሎ አለው ሲታይ ፊዚዮሎጂው ሲታይ አንዱ ከዚህ እና ከዛም በኋላ በስጋው ሰጋ ከዛ ይዟት ሲመጣ አያት፣ ወደዳት። ከዛ ይቺ አጥንት አለ ስላያት ነው አጥንቷ ከአጥንቴ፣ ስጋዋ ከስጋዬ፣ ስለዚህ ሴት ትባል ተመሰረተ ማለት ነው። ስለዚህ አሁን አላማው ምንድን ነው? ሲጀምር ነው አሁን ከሱ ነው ማሰብ ያል ስንጀምረው፣ እንዴት ነው ባለቤቱ ጋብቻን እየጀመረው? ምን ብሎ ነው? ጋብቻ ሲጀመር ህሳቤ አላማው ምንድን ነው? ይሄንን ነው አሁን ቅድመ ጋብቻ መሄድ ያለበት ሰው፣ ፈጣሪው ራሱ ሲፈጥር ምን አድርጎ ነው የፈጠረው። እንድትጨነቅም አይደለም እኮ የምትሰጥሃለች። አዎ፣ ለዛ የምትሰራው ሰው ስራ አለ። አዎ። ነገር ግን እነኚህ ነገሮች መጀመሪያ ከእግዚአብሔር ከሱ ጋር እንደነበረ ቅድመ ጋብቻ ከኔ ጋር መሆኑን ራሱ ስለዚህ ማሰብ አለብን ማለት ነው። ያንን የምትሰራውን ስራ መስራት መቻል አለብህ ነው። ብቻ ለትርጉሙ ላነሳሁት ጋብቻ ከእግዚአብሔር በባለቤቱ የተመሰረተ ትልቅ ተቋም ነው። ስለዚህ በእኛ በማህበረሰብ ሳይንሱም ሲተረጎም የሁለት ሰዎች ማህበራዊ ጥምረት ሁለቱ ተግባብተው ቤተሰብ አሳውቀው በሕግ የሚያደርጉት ወንድና ሴት የሁለት ሰዎች ጥምረት፣ የወንድና ሴት ጥምረት ጋብቻ ይባላል። በሳይንሱ ግን ሌላ ነው። አሁን በዓለማዊ የሁለት ሰዎች ይልና፣ ጾታ አይለይም። ዩኒየን ኦፍ ቱ ኢንዲቪጁዋልስ። በቃ ዩኒየን አግሪመንት ነው። ምን እንደሆነ የኛ ግን the two opposite ሴክስ የሁለቱ ተቃራኒ ጾጣ ስምምነት የሚያርጉት ጥምረት ጋብቻ ይባላል። ምሁራኑ የጋብቻን ሂደት በሦስት ዋና ዋና ክፍሎች ያስቀምጡታል፦ ቅድመ ጋብቻ፣ ጊዜ ጋብቻና ድህረ ጋብቻ። በእነኚህ ሂደቶች ውስጥ ታዲያ በርካታ ውጣ ወረዶች መታለፋቸው አይቀሬ ነው። ታዲያ ለነፍስም ለስጋም የሚበጅ ትዳር ውስጥ ለመግባት ሲልም ሊገጥሙ የሚችሉ ፈተናዎችን ለመቀነስም ከሌሎች የጋብቻ ሂደቶች በተለየ ቅድመ ጋብቻ ላይ በብልሃት ውሳኔዎችን ማሳለፍ የተገባ ነው። እንደውም ከመጽሐፉም ስንረዳ አሁን ከአዳም ሕይወትም ይሄንን እንማራለን እኮ። የስነ ልቦና ዝግጅት አንዱ ነው። ሳይኮሎጂካል ሬዲነስ ያስፈልጋል። ስነ ልቦና። ኢኮኖሚካል ራስን ማብቃት ትችላለሁ ወይ? ብቻህን መኖር ካልቻልክ የምታመጣውን ሰው ራሱ አብረህ መቻል ትችላለህ ወይ? ኢኮኖሚካል። ከዛን ሶሻሊ በቅቻለሁ ወይ ነው ማህበራዊ ጉዳይም ያያል ማለት። ዝም ብለህ ምትዛም ዛም ዞረህ ትዳር ራስህም ሳትረጋጋ ማህበራዊ ሕይወት ሳይረጋጋ ሌላ ሰው አምጥተህ መረበሽ የለብም። የሌላን ሰው ህይወት መበጥበጥ የለብም። ስለዚህ አንደኛ ስነ ልቦና እኔ እፈልግ ያለው አሁን ማግባት ይችላለሁ የሚለው ራስን መጠየቅ ስነ ልቦና ዝግጅት በጣም ወሳኝ ነው። አለበለዚያ አንተ ራስህ ሳትዘጋጅ ሌላ ሰው አምጥተ ሌላ ውስጥ ትገባና አሁን የፊቹ ብዛት እኮ አንዱ የዚህ ሬዲነስ ዝግጅትነት ማጣት ነው። እና ይሄ በጣም ሳይኮሎጂካል ሬዲነስ ስነ ልቦናዊ ያስፈልጋል። ማህበራዊ ያለህ አቋም ራሱ በማህበረሰብ መረጋጋት፣ ጓደኞችን ጨርሰ እኔ ላገባ ነው ብለህ እኮ ራሱ አሳምነህ ነው እንጂ ያንን የጓደኛ ቆይ እሱ አለብኝ እሷ ከመጣች ጨረስክ። የእናቴ አባት ጉዳይ እንኳን አይኖርም። ገብቶ አላለ። ካገባ ሰው እናት አባቱን ይተዋል፣ በቃ ይጣበቃል ይላል። ስለዚህ ትቷለ ያንንም ማሰብ አለብህ ስታገባ። እናቴን በኋላ አንዳንዱ አይረዳም እኮ እንዴ፣ ከአንቺ ሂጂ እናቴን አለ ያንን ሳይጨርስ ነው እዚህ ላይ የደረሰው። የማህበራዊ ጉዳዩን ሳይጨርስ የእናቱ ጉዳይ እንደ ኢሹ ይሆንና እናቴ ትዳሩን ፈታ። በቃ እናቱ ነች ወይስ ሲገባም አላወቀም ማለት ለምንድነው? ነው ወደ ትዳር የገባው ማህበራዊ ጉዳይህን ጨርሰ መምጣት አለብህ። ኢኮኖሚ ሊኖርህ ይገባል። የሆነ ነገር ዝም ብለህ ባዶ ቤት መቼም ሰው ጋር በሽምግልና ጊዜ የምትጠየቀው የምታበላታለን የሆነ ነገር ሊኖርህ ይገባል። መስራት አለብኝ ኢኮኖሚካሊ የሆነ ሰርተ የራስን ቅድመ ጋብቻ እነኚህ በጣም ሶስቱ በጣም ወሳኝ ጉዳዮች መታሰብ ያለባቸው። ይህንን ሳትጨርስ ዘለት ገባና በኋላ መውጫው ስለሚያቅት ነው መታሰብ፣ እነኚህ ያስፈልጋሉ። ነው ሕይወት ራሱን የቻለ ኃላፊነት የሚጠይቅ ትልቅ ተቋም ነው ይላሉ ጋብቻን በሚመለከት ያነበቡ የጻፉ የተመራመሩ ሰዎች። ለዚህም ነው በቅድመ ጋብቻ ጊዜ ኃላፊነትን የመሸከም አቅምን መፈተሹ እጅጉን አስፈላጊ ነው የሚባለው። በተመሳሳይ በልዩ ልዩ ምክንያቶች ከቅድመ ጋብቻ ቀደም ብሎ የነበሩ ልክ ያልሆኑ ልምምዶች ካሉ በጊዜ ጋብቻ ወቅት ችግር እንዳይፈጥሩ በንስሐ በማስወገድ ለአዲስ የህይወት ምዕራፍ ራስን ዝግጁ ማድረግ እንደሚገባም ነው አባቶቻችን ሰርክ የሚያስተምሩት። አሁን የምንሰራው ተቋም ነው። ተቋም ስትሰራ ትልቅ ኢንስቲቱሽን፣ አገር ከዛ ነው የሚመሰረተው። ከጋብቻ ቤተሰብ፣ ቤተሰብ አገር ነው፣ ማህበረሰብ፣ ከማህበረሰብ አገር ነው የሚሄደው። ስለዚህ ያ ቅድመ ጋብቻ የነበሩህ ጭንቀቶች፣ ተግዳሮቶች ካሉብህ ይኖራሉ። በላዩ ሌላ ህይወት ጀምረ እንግዲህ በቤተክርስቲያናችን አስተምሮ እንግዲህ ምንድን ነው ከጋብቻ በፊት ምንም አስተምሮ የለውም ማለት ድንገት ሰዎች በተለያዩ ምክንያቶች ወደ ፈተና ሊወድቁ ይችላሉ። የወደቁበት ፈተና ደግሞ በቤተክርስቲያናችን በንስሐ ይጠፋል። እና መተህ የምታስበው የትላንትናውን ጥለናል። በንሳ መተሃል የንሳ አባት አለክ ገብተሃል ጆች ልጀምር ነው። ስለዚህ ቅድመ ጋብቻውን ለዚህ እኮ ነው በቤተ ክርስቲያን ክፍተት አለው። ቅድመ ጋብቻ ላይ እኛ ካህናቱ ጋር እራሱ ክፍተት እኮ ምንድን ነው መሰለህ? ተጋቡ ነው ወዲያው፣ አላስተማርከውም። የማህበረሰብ ኢኮኖሚውን አላየህለትም። የስነልቦናውን ብቃት ዝግጅቱነቱን አላየህለትም። ከዛ እንዲጋቡ ገፋው አንተ ራስህ አጭ አጭተህ አንዳንዴ አይተን እኛ እችን ነው የምታገባት ብለን ከሰጠን በኋላ ያው ሲፈርስ ደግሞ ኃጢአቱን ተሸከመዋለህ። ሁላችን በየድርሻችን ያ በጣም ክፍተት አለ። አሁን በቤተ ክርስቲያን ብዙ ነገሮች በዚህ ዙሪያ መሰራት አለባቸው። በአባቶች ዙ ለምን ይሄንን ትናንትናን አራግፈህለት ነው እኮ ንጹህ አድርገን ወደዛ ሕይወት የምታመጣው በቃ የለም በንስሐ የማይሻር ይሄ ለማንሳ አጥውን እንኳን ድንግል ታደርጋለች አለ። በዛማው ብዙ ነገሮች አሉ። እኛ የምንቀይርበት ቀይረን አምጥተን እዚህ የምናመጣው እና ትዳር ውስጥ ከገባክ ያው ኦርቶዶክስ ኦክሶዊ ትዳር አይነት ወይ በተክሊል ወይ በቁርባን ነው የምታገባው። ትላንትና ፈጽሞ አይታሰብም። ያ ምክንያቱም ቅድመ ጋብቻ ላይ ነው እነኚህ ነገሮች የሚያልቁት። አጠፋሃቸው ክሳ እግዚአብሔርንም ራስህንም ራሱ የበደልከውን በራስህ ላይ ራስህንም አጥፍታል በራስህ ላይ ሳይፈለግ፣ እሱንም ተናግረ ተናዘ የሚመጣውንም ሰው ጥንቃቄ ለማድረግ ከትላንትናው ለመማር። ለዓለማውያንማ የትላንትናው እንደዚህ ነበርኩ እያሉ የመነዝሩታል። እንደዛ አይነት ሆኖ ነው የሚታየኝ ነው። በቅድመ ጋብቻ ጊዜ ሌላው የሚነሳው ቁልፍ ጉዳይ በሰው ልጆች ሕይወት ውስጥ በነገሮችና በሁኔታዎች ተለዋዋጭ የሆነው ኢሞሽን ወይንም ስሜት የሚባለው ነው። የጋብቻው ዘላቂነት ጥያቄ ውስጥ እንዳይገባ ከተፈለገ የትኛውም ለትዳር መሰናዶ ላይ ያለ ሰው የራሱን ኢሞሽናል ማቹሪቲ ወይንም የስሜት ብስለት በጥሞና መመርመር የተገባ ስለመሆኑ ነው። የሥነ ልቦና ሚሆን የሃይማኖት ሊቃውንት የሚያስተምሩት የጽሞና ጊዜ ያስፈልጋል ነው። ራስን ማወቅ ልክ አሁን አዳም እኮ በገነት እኮ ቆይቷል። ለዛ ነው እኮ መስራቹ አቆይቶታል እኮ ሲያየው፣ አዳም ብቻውን ነበር። ምንም እኮ ተናገረ አይለም መጻፍ፣ አዳም እፈልጋለሁ አለ አይልም። ሰው ብቻውን ይሆን ዘንድ መልካም አይደለም ማለት በቃ ሲያየው ማለት አሁን ምንድን ነው እሱ የቆየባቸው ጊዜዎች አሉ። አሁን ቆይታ ያስፈልጋል እኮ ለሰው። ዝም ብለህ በቃ ዛሬ ብር ስላለ ገንዘብ ስላለ ኖ፣ አይ ውስጥህን ስሜትህን መለካት አለብህ። ያ ተረጋግቶ ስክን ሲልልህ ነው። ሌላውን ሰው ትረብሻለህ አለ ነው። የሚመጣብህን ሰው መረበሽ የለብህ። የራስህን ውስጥ ያለውን እሳትነትህን ሳትቆጣጠረው፣ ያ ኢሞሽናል ኢንቴሊጀንሱ በጣም ወሰደው። የራስህን ሳትቆጣጠረው ሌላ ስትጨምር ስለዚህ ሌላ ህይወት እያበላሸ ነው የምትሄደው። ስለዚህ ጥንቃቄ ኃላፊነትም አለብህ እኮ የሰው ህይወት ነው የምትጀምረው። አዲስ ተቋም ነው የሚጀምረው። ስለዚህ ያንን ተቋም ለማፍረስ ለዚህ ነው ብዙዎች በችኮላ በስሜት ትክክል። ፍቅር እራሱ እኮ ከሆነ አሁን አንዳንዱ በገዳም ሄደና አይቻታለሁ ይላል። እንዴ አይቻታ፣ በቃ ወድ እሷ ነች ይላል። እሷ አንተ መውደድ አለባት እኮ ቢያንስ ወይ ደግሞ እሷ እወድሃለሁ ካለች ከሱ የሆነ ነገር ሪስፖንስ መምጣት አለበት፣ መልስ ግብረ መልሱ ሊኖር ይገባል። ካለበለዚያ ያ ግብረ መልሱ ከሌለ የሚመጣው ሕይወት ከአንድ ወገን ብቻ ይሁንና እሳት አይገጥምም ማለት ነው። አልጨረስኩም። ይሄ ቅድመ ጋብቻ መጨረስ አለብኝ ብቻ መጨረስ አለብህ። እንትኑ መረጋጋት አለብት፣ መስከን አለብት። ያንተን ስሜት ያንተን ብቻ ከሰማ ማዶ ያለውን ሰው ትጎዳለህ፣ ራስንም ትጎዳለህ። ወይ የዛም ማዶ ስላለች ወይ ስላለ ብቻ እሺ ብዬ ልቀበለው አሁን ምናምን ወይ ምናምን አለው ብለው ይገባል ወደ ህይወቱ። ዘን ህይወቱ ሲጀመር ሌላ ነው ህይወቱ ሌላ ነው ቴዎሪ ብዙ ሰው ይችላል እኮ ታሪኩን፣ ይተረትራል ስለጋብቻ ምናምን። ህይወቱ ግን በጣም የተለየ ነው የተለየ የሚያምር የሚጥም ደስ የሚል ህይወት ነው። ክፉ አይደለም። ሰዎች እየፈሩ እንዴ ምናምን የሚሉ አሉ። ይሄ ትርክቱም ተሳስቷል። አሁን ራሴን ማረጋጋት ችላለሁ ወይ ነው ኃላፊነት ነው ባይ ከብቻ ኃላፊነት ነው። ድሮ በዘመነ ጃኖ ዘመነ መንግስት ጃኖ ስልጣን የሚሰጡት ያገባ ነው ምክንያቱም ቤተሰብ ማስተዳደር ሚስት ጋር በሰላም ቤት ሁለት ሆነህ አንድ እንዳንድ አሳብ ማሰብ ከባድ ስለሆነ ሁለቱም አንድ ይሆናሉ አለ በቤተ ክርስቲያን። አስተብለው ሁለት ነበር፣ ትዳር ላይ ግን አንድ ነህ። ገንዘብህ የእሷ፣ ሀብትህ የእሷ፣ የእሷም፣ የሷም ያንተ አንድ የምታስበው እሷም አንተ እኩል። ስለዚህ አንድ ለመሆን የግዴታ ያንን መጨረስ አለብህ። ያንተን ራሱ ጉዳዮችን ጨርሰ ነው ወደዚህ የምታመጣውና ያ ትልቅ ስራ ለመያዝ ተቋም ለመገንባት ስላለ ራሴን ሳታረጋጋው ወደ እንትን ስትመጣ እንትኑ በጣም አስቸጋሪ ነው። እና ስለዚህ ይሄን ማሰብ አለበት። ወደዛ የሚገባው ሰው ደግሞ ደጋግሞ እኔ ራሴ ኢሞሽናሊ እኔ ተረጋግቻለሁ ወይ ስናገር ሲሄድ ከሰዎች ጋር ያለኝ ምናምን የሚሉትን ነገሮች ሁሉ ጨርሶ በቃ ሲሆን ነው መገምገም አለበት ማለት ነው። የጽሞና ጊዜ ጊዜያቱ ከዛም በኋላ ህይወቱ በጣም ደስ የሚል መባረክም በዛ ውስጥ ነው ያለው። በትዳር ውስጥ ሁለት ህይወት ነው ያለው። ወይ በትዳር ነው ትኖራለህ ወይ ሁለት ነው የተሰጠው። ሌላ ዝም ብሎ እየዞረ እያውደለደለ እዛ እዛ እሱ እግዚአብሔርም አይወድም። አንተም ባለቤቱም እራሱ አይወድም ያንን ህይወት እኮ ብቻውን እየኖረ እንደዛ አይወደውም ምክንያቱም ደስ ስለማይል። ስለዚህ ማሰብ ነው፣ ቀስ ብሎ ራስን ማረጋጋት። ይሄ ኢምቦንሽላን በጣም ወሳኝ ነው። እዛ ላይ መብቃትህን ስታቀው ነው ወደዛ፣ በቃ አሁን ደርሻለሁ፣ በስያለሁ። የጽሞና ጊዜ ውስጥ ነው ይሄን መልሱን የምታገኘው ከውስጥ። ጽሞና ጊዜ ያለ ብቻን እየኖርክ ነው አሁን፣ ያስፈልገኛል፣ ተረጋግቻለሁ፣ ንግግሬ ምናምን የምታስባቸው ነገሮች አሉ። ልብህም ይነግራል፣ ሰውነትም ይነግራል፣ የሰው ምክር አያስፈልግም። እና ይህን ማስተዋልና የጽሞና ጊዜያቸውን በደንብ ማሰብ አለባቸው። ብቻቸውንም መሆን አለባቸው ከሌላ ስለዚህ ጉዳይ ለማሰብ ራሱ ከዚህ ባሻገር በቅድመ ጋብቻ ሊታሰብበት የሚገባ ሲሉ ምሁራን የሚያስተምሩት ነገረ ተገባቦትን ወይንም ኮሚኒኬሽንን ነው። አይደለም፣ በአንድ ጎጆ ውስጥ ሕይወትን በጋራ ለመኖር ፍኖት የጀመሩ ሰዎች ቀርቶ ለበርካታ ነገሮች መሰረት ስለመሆኑ ይነገርለታል፣ ተግባቦት ወይንም ኮሚኒኬሽን። እናም ጥንዶች የትዳር ዘመናቸው ያማረ እንዲሆን አስቀድመው መሥራት ከሚገቧቸው ጉዳዮች መካከል ተግባቦት አንዱ ነው። መጽሐፍ እንግዲህ አስቀምጦታል፣ ስለ ተግባቦት ብዙ። አሁን ምንድን ነው ባልና ሚስት ለመሆን የሚያስብ ሰው ባል ምንድን ነው? ሚስት ምንድን ነው? ትርጉሙ ራሱ አሁን እሱም ተዛብቷል። አሁን በብዙ ነገሮች ምንድን ነው፣ ባል ሚስትህን ይውደዳት፣ ክርስቶስ ቤተ ክርስቲያንን እንደወደዳት። ቅዱስ ጳውሎስ ያስተምር በኤፌሶ ምዕራፍ አምስት ሚስቱን ይውደዳት፣ ሚስቶች ሆይ ባሎቻችሁን አክብሩ። አሁን የኮሚኒኬሽኑ አሁን ራሱ በጥል ብዙ ጊዜ የሚገርም ያው አክብር ነው ለሷ፣ እሱን ደግሞ ውደድ ነው። የቱ ይከብዳል? መውደድ ነው ከባድ ነው። መውደድ በቀላል ምንም ራስህን እንደምትወድ አካልህን እንደምትወድ አካልህ ነችና ውደዳት። ፊኒሽት። አክብር ነው አሁን እነሱ። መከበርም እንትኑ ይፈልጋሉ። በቃ እኩል እኩል እኩል ናቸው ግን የሆነ ኮሚኒኬሽን ላይ እንትን አለው? የራስ የባለ አባወራነት የማወራነት እንትን አለ። እሱ በትዳር ውስጥ ይሁን አሁን ቅድመ ግን ምንድን ነው ኮሚኒኬሽን መምሰል ያለበት ላልከው ጉዳይ ቅድመ ጋብቻ፣ እንደው የሚያወሩት ራሱ አንዳንዴ የአውሮፓ ወሬ ብቻ ታወራና፣ አንተ ኢትዮጵያ ላይ ነው የምትኖረው፣ ላይፉ አይመጣም አንተ ያለኸው እዚህ፣ ወሬው ግን ሀሳቤ ያለው አውሮፓ ወይ አሜሪካ ነው አንተ የምታወራው የነጮቹን ጋብቻ የላይፍ ስታይል የሚዝናኑትን አኒሙን እያልክ ምናምን፣ እዚህ ኢትዮጵያዊ ነህ ያለ ኢኮኖሚከል ያ የተዘጋጀህበት ምናምን ኮሚኒኬሽን የኔ የማስበው ልቤ ውስጥ ያለው እሷም ውስጥ መኖር አለበት። ከብተኋላ በቃ ትዳር እየመጣ ነው፣ ቤት ነው እየተገነባ ነው። እኔ የማስበውን እሷም እንደዚህ አይነት ቤት እንከራይ ኖ፣ እንደዚህ አይነት በ50 ሺህ ይሆናል ኖ አሁን ለጊዜው አያሽ እንከራይና 50 ወንቃ ነገር ኖ እሱ ወይ እሷ ከዛን እሺ በቃ የእሷን ሀሳብ ምናምን ተብሎ ለቤተሰቧ ክብር ምናምን ተብሎ ይገባና ነገ ከነገ ወዲያ ልክ የሰረጉ ማግስት የለም ምክንያቱም ክፍያው ብዙ ነዋ። ላይፍ ላይ ኮሚኒኬሽን ባሪየርስ በጣም ብዙ ሜሳፕ ያመጣል። ስለዚህ መጀመሪያ ተግባባ ከመግባት በፊት ማለት ሳትግባባ ከገባክ መውጫ ታጣላ፣ ኃላፊነት ትወስዳለህ፣ ዋጋ ትከፍላለህ። ተቀብተዋል። ስለዚህ መግባባትን ወሳኝ ነው። የትም ብትሄድ አንተ ነገርየ ሲፈጥርም በቃ አንቺ ትብስ አንተ ትብስ ነው። ፈተና የሌለበት እንትንም የለም በትዳር ውስጥ አለ። ግን ወሳኙ ይሄ ተግባቦት ነው። ተግባቦት፣ በንግግር ማመን፣ በውይይት ማመን፣ በውይይት ማመን፣ እያንዳንዱ በመረጃ ማመን። አሁን ትውልዱ መረጃ ነው የሚፈልገው። ዝም ብሎ ይሄ ተረተር ቲዮሪ ላይ ምንም እንትን ያለ ስለዚህ ውይይትና ተግባቦት ውይይት በጣም ወሳኝ ነው። በዛ የማያምን ከሆንክ ወይ ከሆነች፣ ይህም ከቅድመ ጋብቻ ማስጠንቀቂያ ነው ማለት ነው። ለነገ በቃ በዛ አታምንም ወይ አምነ መግባት፣ በቃ የምታምንባቸው መንገዶች አምነ ትገባል። ወይ ደግሞ እሱም ከሆነ እንደዚህ አይነት ባህሪውን እያጠናህለት ትሸክመዋለሱ የጎደለው ስለሆነ እሷ እሱን ትሸከማለች፣ እሱ እሷን ይሸከማል። ይሄ ነው ትዳር በቃ ልዩ የሚያደርገው እኮ አንድ ትሆናለህ። በቃ ግን ተግባቦት መጀመሪያ ላይ ካልተግባባ ጥንቃቄ አርግ። ቅድመ ጋብቻ ላይ ነው ከነ ቤት ካውቁማ ልጅ መጥተው በኋላ እንደዚህ ነች። ትላንትናን ማጥናትህ ለዛሬ ሕይወት ለወደፊቱ ተስፋ ይሆናል። ስለዚህ ዛሬ ነው መስራት ያለብህ የሚለው በጣም ወሳኝ ነው ነው።